ጋይስ እኔ ግን ምን አይነት እድል ነው ያለኝ? እውነቴ ነው። ትናንት ቤትን አጽዝቼ ፋፈሻ አርጌ በተቀመጥኩበት ሰዎቹ ገብቶ ቤቱን እንደዚህ እርምስምስ አድርጎ ወጡልኝ፣ እንደዚህ አድርጎ ማለት ነው። አሁን እኔ ምን አይነት ምን አይነት እድል ያለኝ ሰው ነኝ? እስኪ ተመልከቱልኝ። የምር ተመልከቱልኝ። እውነቴ ነው የምላችሁ። አሁን ይሄንን መች ነው ሰርቼ አቤት አቤት አቤት አቤት አራ በገር ያለው ጉድ አቤት አራ በገር ያለው ጉድ ብቻዬ ነው የሚሰራው ብቻዬ ብቻዬ ማንም ሳይጨመር ማንም ሳይጨመር አሁን ይሄንን ተመልከቱልኝ ጉዱን ተመልከቱልኝ ይሄንን ተመልከቱልኝ ይሄንን ተመልከቱልኝ አመዳስ መስሎ ቤቱን እንደዚህ አድርጎ ወጡልኝ እንደዚህ አድርጎ ማለት ነው።

እንደዚህ አድርጎልኝ እንደዚህ አድርጎልኝ። ወ ወጡ ጡ የት እንደሄዱ አላውቅም። የት እንደገቡ አላውቅም። ወደ የት እንደሄዱ አላውቅም። ቤቱን እንደዚህ እርምስብስ አድርጎ ወደ የት እንደሄዱ አላውቃቸውም፣ አላውቃቸውም። አሁን ምን ማድረግ እንዳለብኝ ግራ ገብቶኝ፣ በጠዋቱ ተነስቼ ሲገባ ቤቱ እንደዚህ ሆኗል። ግራ ገብቶኝ የሚሰራው ስራ ምን አይነት ስራ መስራት እንዳለብኝ የተኛው ይቃተ ነክቼ የተኛው ይቃ መቶ እንዳለብኝ ግራ ገብቶኝ ቆሜ ቪዲዮ እየቀረጽኩ ነው። ቪዲዮ እየቀረጽኩ ነው። የምርን ነው ምላችሁ ምን ላድርገው ግራ ገባኝ። የተኛውን አንስቼ የተኛውን ልተው፣ የተኛው ቦታ የተኛው ቦታ አጽድቼ የተኛው ቦታ ልተው። እስቲ ንገሩኝ፣ እናንተም ንገሩኝ፣ ንገሩኝ። ማላበሉልኝ ማላበሉልኝ፣ በቃ ማላበሉልኛ ማላበሉልኝ፣ እንዴ ማላበሉልኝ። እኔ ብቻ እንደት? እንዴ እንደዚህ እንደዚህ እንደዚህ እንደዚህ እንደዚህ? አገማምቱኝ። ቤቱን እንደዚህ አገማምቱኝ። የተኛውን አጽድቼ፣ የተኛውን ሊተው ይኸው እንደዚህ ተገማምተዋል፣ ቤቱ ማለት ነው። የተኛውን የተኛውን ሊያጽደው፣ የተኛውን ሊተው የተኛውን ልስራ የተኛውን ልተወው። ተገማምቷል ቤቱ ግምምት ብለዋል። አዋራው ሊሆ ተመልከቱት፣ ተመልከቱት፣ አዋራው ተመልከቱት፣ አዋራ ተመልከቱት። ምን እንደሰሩኝ፣ ምን እንዲያረኩኝ፣ ምን እንደተደረገ ግራ ገብቶኛል። ግራ ገብቶኛል። ማላ ማላ ማላ ፍጠሩኝ፣ ማላ ፍጠሩኝ፣ ማላ ማለት ነው ማላ